ልወልድ አንድ ቀን ሲቀረው ያ ስሜት ተመልሶ መጣ። በቀደና ስሜት አልተሰማኝም አልኳት። ደወልኩለት እና ወዲያውኑ ባለቤት ጋር እንደዚህ እንደዚህ እኮ ብሎኛል። ምን ሁኜ ነው ልጅን በፈቃደኝነት ሆስፒታል ውስጥ የሰጠሁት አልኩት። ማሚ እንደ ፓስተር ዳዲ መሆን ይችላለሁ አለኝ። በጌታም ሆኖ አንዳንዴ በቃ እንደውም አንዳንዴ ጠብ ይፈልግና ከኔ ጋር ይጣላና ይጠጣል። ዋይታ ለማን ነው እንትን ለማን ለቅሶ ለማን ትላል። ሰበርና ምላስ የሚባለው ነገር እንደበላሁኝ ሁለት መቶ ወር ምናምን እየፈተርኩ ማወጣት ነገር አለች። እና አሁን ኪኪሱ ገንዘብ አይጠፋም ዝም ብሎ ነው የሚያወጣው እራሱ እና እግዚአብሔር ይመስገን። ፓስተር በጣም አመሰግናለሁ። አመሰግናለሁ እንደገና። ሰላም ምንድን ነው የሆነልሽ? እስቲ ንገሪን። እኔ ሶስት ነገር ነው እግዚአብሔር ያደረገልኝ በዚህ ቤት ውስጥ ማለት ነው። የዛሬ ዓመት ነው የምስጋና ዓመት ላይ መጀመሪያ የመጣውበት እንዴት እንደመጣሁ ልናገር። የመጣሁት በጎስፕል ቲቪ ባለቤቴ ገባና ቤት ይከታተል ነበር እና ጎስፕል ቲቪ አገኘን እና መከታተል ጀመርን። ትምህርት መስማት በጣም ፈልግ ነበር እዛ ትምህርት ስንሰማ ስንሰማ ልጄ እየሮጠ የሄድና ይከፍታል። የአምስት ዓመት ልጅ ነበረ የዛሬ ዓመት ላይ እና ዳዲን ፓስተር ዳዲን ላርግ ይለኛል። አዎ ብዬ እሱን ነው መጭ ነው እና እየሮጠ ሄድና ይከፍታል። እና አንድ ቀን ማሚ እንደ ፓስተር ዳዲ መሆን ፈልግ ይችላለሁ አለኝ። ከዛ ልብ አላልኩትም ነበር በጊዜው ትችላለ ምናምን ብዬ ሄድኩ። በሌላ ጊዜ ካልወሰድሽኝ አለኝ እዛ ቦታ ካልሄድን ለምን አንሄድም አለኝ ሲለኝ፣ የአምስት ዓመት ልጅ ነው የአምስት ዓመት ልጅ እያለ ነው። እና ካልሄድን ሲለኝ እሺ ብዬ ለባለቤቴ ጋር አውራ እና ለምን አንሄድም ስለው ቸርቹን አጠና ና መጣ። ከዛ ልክ ስ እዚህ ስንመጣ ባለቤቴ ደግሞ በቃ ቸርቼን አገኘሁት አለኝ እዚህ ማለት ነው ተቀምጠን ነበር እና ከዛ ትምህርት መማር ጀመርን በ እጁን እጅን ጭነ የጸለይክልን ቀን የለም። ለባለቤቴ ማለት ነው ግን በጣም በትምህርት ውስጥ ብዙ ለውጦች ነበሩ። ላይፋችን ውስጥ ማለት ነው ብዙ ነገሮች እየተቀረፉ መጡ። አሁን የመጀመሪያው እኔ ነፍሰ ጡር ነበርኩኝና፣ ሰባት ወር ስምንተኛ ወር አካባቢ ላይ እያለሁ ለነፍሰ ጡሮች ስትጸልይ አያሉ እና በሰላም እንድገላገል ለምን አይጸልይልኝም ብዬ ስጠይቀው እና እናናግር አሉኝና ሄደን አናገርን ስናናገር አዎ መጠበቅ የለብሽም አንቺ ልትወልጂ ስለምትች፣ በሚል አስገቡኝና ጸለይክልኝ እና እኔ ያሰብኩት የነበረው በሰላም እንድገላገል በሚል ብቻ ነበር እና ግን የሚረብሸኝ አንድ ነገር ነበረ። ልክ እኔ እርጉዝ እያለሁ የሁለት ወር ምናምን የቤተሰብ ሕፃን ልጅ ሞቷል እና ትንሽ አንድ ሳምንት ያህል ሕክምና ወስዳ ምናምን ተሰቃይታ ነው ልጅቷ የሞተችው እና ጭንቅላቴ ውስጥ ነበረ ቴሌግራም ላይ አታለው ምናምን ፎቶ አንዲሊት ታደረገብኝ፣ ባለቤቴ ግን አይ ነበረ ረበሽ ነበረ። እና የሞተችውን ሴት እያየሽ ህጻን ልጅ ህጻን የሞተችውን ህጻን እያየሽ የተወለደችውን ህጻን አይ፣ እና በጣም ረበሽ ነበር። እና በሰላም ተገላጋይ ምናምን ብለ ጸለይክልኝ፣ እና ጭንቅላቴን ይዘ ጸለይክልኝ። የሚያስጨንቅሽ ነገር አለ አልከኝ። ከዛ ጸለይክልኝ። የሆነ ነገር ነው ከላይ ላይ የሄደ የነበረው በጊዜው። ከዛ የሚያስጨንቅሽ ነገር አለ ግን ምንም እንዳትፈሪ ልጅሽን አልክና፣ እንደዚህ ማይኮን ይዘ እንደዚች ልጅሽን አቅፈሽ በሰላም ተውጫል። በልጅሽና በአንቺ ሰይጣን ሊጠቀም ይፈልጋል፣ እያስጨነቀሽ ሊጠቀምሽ ይፈልጋል አልከኝ። እንደዛ ከዛ ሄድኩኝ ወደ ቤት። ወር ከ15 ቀን ያህል ይሆናል ለመውለድ ሆስፒታል ለመግባት ማለት ነው። በጣም ሰላም ተሰማኝ፣ በጣም ደስታ። ምንድ ምን አግኝቼ ነው የምትደሰተው አልኩት ባለቤቴን ስለም በቃ በጌታ ስለሆነ ይሆን ይለኛል። በጣም ደስተኛ ሆንኩኝና በጣም ረፍት ተሰምቶኝ ነበር። ከዛ ልወልድ አንድ ቀን ሲቀረው ያ ስሜት ተመልሶ መጣ፣ አይምሮዬን ሁሉ ተቆጣጠረኝ። ከዛም ታዋልደኝ የነበረች ጓደኛዬ ነበረችና ትልቅ ሆስፒታሉ ደወልኩላትና ክትት ላይ አንድ ሳምንት ይቀረዋል ለመውለድ ያሉኝ አሁን እኔ መግባት እፈልጋለሁ፣ ብራሲው መደረግ እፈልጋለሁ አልኳት። ምነው ስትለኝ በቀደና ስሜት አልተሰማኝም አልኩ። ከዛ ባለቤት ጋር ደወልኩለትና ዛሬ ማታ በቆዶ ሆስፒታል መሄድ አለብኝ አልኩ። ቀይን አስተካከልኩና ሄደ። ከዛ አንድ ቀን እደር ያሉ። በማግስቱ ጠዋት አራት ሰዓት ሊደረግልኝ ገባሁ። በሰላም ተገላገልኩኝ እግዚአብሔር ይመስገን። ከዛ ገባሁ። በማግስቱ ልጄን ክትባት ሊወስዱት ሲሉ ቤተሰብ ነበረና ሲስተሮች ናቸው ወሰዱትና፣ ሆስፒታል ልጆቹ ዶክተሮቹ ወስደው አረንጓዴ ሆኗል ቢጫ ሆኗል ምናምን ብለው አስቀምጠውታል ዛ ምን ሄደ ልጄ ምናም ስል ነይ እዛ ምናም ሲሄድ ልጄን ልጅቷን ባየውበት ሲስተም ውስጥ አገኘሁት ከዛ አለቀስኩ እንዴት ነው ምንድን ነው ምን ሆነ ልጄ ደና ነበር አብሮኝ ነው ያደረው ሲጠባ ነው ያደረው ምን አገኘው ስል ልጅሽ ታሟል እና ህክምና መውሰድ አለበት በጭራሽ ነው ያሉንም አልኩ አይተኛም እዚህ ውስጥ ስጡኝ፣ ልጄን ኃላፊነት እወስዳለሁ፣ እኔ ልጄን እወስዳለሁ አልኩ። ዶክተሮቹ ተማከሩና አረጋጉኝ። ተረጋጊ፣ ምን ልታረጊ ነው ወስደ ሲሉኝ፣ ዳዲ ይጸልይለታል ይፈወሳል አልኳቸው። ከዛ ባለቤት የጠራኝና ዛሬ እሮብ ነው አለኝ። እስከ እሁድ ድረስ ከሚሰቃይ ልጁ ይተኛ፣ ተረጋጊ አለኝ። አረጋጋኝ። እንደምንም ተረጋግቼ ተኛ እዛ ሆስፒታል ልጄ ከዛ ሶስት ቀን ሆነው በሶስተኛው ቀን ላይ ቀን ሌሊቱን ሳጠባ ስለማድር አልተኛምና፣ ቀን ስድስት ሰዓት አካባቢ ላይ እንቅልፍ ወሰደኝና እንደሆነ ነገር ቀሰቀሰኝና እዚህ ጋር የተናገርከኝ ነገር ትዝ አለኝ። እጅ እንደዚህ አድርገን ልጅሽ በሰላም ነው የሚወጣው፣ ጥላት ምንም ነገር ቢያደርግ ግን ልጅሽ በሰላም ነው የሚወጣው፣ አንቺም በሰላም ነው የምትገላገይ ያልከው ነገር መጣብኝ ጭንቅላቴ። ከዛ ደወልኩለት ባለቤቴ ጋር እንደዚህ እንደዚህ እኮ ብሎኛል፣ ምን ሆኜ ነው ልጅን በፈቃደኝነት ሆስፒታል ውስጥ የሰጠሁት አልኩት። ስለው አንሻለኝ አንድ ጊዜ ታገሽኝ፣ እና አሁን ውጤቱን ይዤ እመጣለሁ፣ ከዛ ትወስኛለሽ አለኝ። ባለቤት ማሉ ሲለኝ እሽ አልኩት። አንድ ሰዓት ነው ውጤቱ መጣ። በቃ ከዚህ በኋላ ልጄን ሆስፒታል ውስጥ አላስቀምጥም። ዶክተሮቹ ቁጭ አድርገው የሚነግሩኝ ደሙ ይቀየራል ነው የሚሉኝ፣ ቁጭ አድርገው የሚነግሩኝ። እኔ በጣም የሚከብድ ነገር ነው ግን ወደ ጆሮ አልከተውም ነበር። ከዛ በሶስተኛው ቀን ልጄን ተመልሼ ሄድኩ እና ሳየው ከዛ እንትን ውስጥ ያንን ካለኝ በኋላ ማለት ነው። ከዛ ወሰንኩኝና ከእሱ ጋር ተነጋግረን ልጄን ይዤ ነው የምወጣው እፈርማለሁ ይዤ እወጣለሁ አልኩት። እችን ብቻ ታገሺኝ ብሎኛል። እሱ እስኪመጣ ቆይላ አጥባብዬ ሲሄድ ልጄን አውጥተው ኖርማል አድጋ ላይ ያስተኝተው ታገኙ የሰይጣን ስራ እንደሆነ አየሁኝ ማለት ነው። ከዛ ልጄን ስጡኝ አልኩኝ። አንድ ቀን ታገሺ ይደርና በማግስቱ ከዛሬ ድረስ ያቆየው እግዚአብሔር ነው። ከዚህ በኋላ የሚያቆዩ እግዚአብሔር ነው አልኩ። ሰውነቱም ምንም ምንም ምንም ህመምተኛ አይመስልም። ከልጆቹ ካሉት ልጆች አንጻር ማለት ነው። እና ልጄን በማግስቱ ይዤ ወጣው። በሶስተኛ ቀን በሰላም ይዤ ወጣው። ታሞ አያቅም ጤነኛ ልጅ ነው። ግን በቃ ሰይጣን ሊነጥቀኝ ነበር። እግዚአብሔር እንደዚህ አድርጎ ልጄን ታድጎልኛል። እና አመስክሉ። እንኳን ደስ ያለሽ እግዚአብሔር በሰላም ልጅ እንደዚህ በጣም ከባድ ነበር ማለት። በቦታው በጊዜው ሆኖ ማሰብ በጣም ከባድ ነው። ልጅ ሆስፒታል ተኝቶባችሁ ሲሰቃይ ማየት ይከብዳል እና እግዚአብሔር ከዛ ነገር አወጣልኝ። እግዚአብሔር ይመስገን። እንኳን ደስ ያለሽ። ኮንግራጁሌሽን። አሜን። ሁለተኛው ደግሞ በባለቤቴ ዙሪያ ነው፣ መጠጥ። በጌታ ከሆንን ወደ አራተኛ አመታችን ምናምን ይዘናል እና መጠጥ ይጠጣ ነበር። እና በጌታም ሆኖ አንዳንዴ በቃ እንደውም አንዳንዴ ጠብ ይፈልግና ከኔ ጋር ይጣላና ይጠጣል። በጣም ነው የሚጠጣው። እና ሲናፍቀው ይሄዳል እና የወንዶች ቴክኒክ ነች ይች። ወንድሞች ማረግ የሚፈልጓትን የሚያረጉት ከሴቶች ጋር ተጣልተው ተናድጄ ነው እንጂ እኔ አልጠጣም ነበር ለማለት ነው። ነቅተንባችኋል። እሺ፣ አናደሽኝ ሄድኩ ይልና በጣም የባሰ ነው። የሳምንቱን እንደ አንድ ሳምንት አቁሞ ከሆነ ከዛ በላይ ነው። የሳምንቱን አድርጎ ጠጥቶ ይመጣል እና ደግሞ እኔ በጣም በመጠጥ ዙሪያ ጸየፈው ስለነበር በጣም ብዙ ታግያለሁ፣ እንዲያቆም ትዳሩን ከጀመረን ጀምሮ እና ስንት ጊዜ ሆናችሁ ከተጋባችሁ? አሁን ስምንተኛ ዓመታችን ስምንት ዓመት። ስለዚህ ስታቂው በሙሉ እንደሱ ነበር። እሱ በጣም ይጠጣ ነበረ ና ትንሽ እንቸገር ነበረ በፋይናንስን በመጠጣቱ ብዛት ምክንያት ብዙ ነገሮች ፌል ያደረጉ ነበር። እኛን አደጋ ላይ ሁላ ሁያለን እንትን ያስባል፣ በጣም ይጨንቃል። ግን እንትን ነው በቃ ይዘው ነበር የመጠጥ ጉዳይ። ከዛ ምሳ ሰዓት ላይ መጣና ከቤት ቴሌቪዥን ሁሌ እንከፍታለን። ቁጭ ብለን ትምህርት እየሰማ ነው እና አንተ ስለ መጠጥ እያስተማርክ ነው በጣም እንዲጸየፍ የሚያደርገው ትምህርት ተማረ። ምሳሌ ሀያ ሦስት ይመስለኛል። ምሳሌ ሀያ ሦስትን እያስተማርክ ነው። መጣና ወደ ጓዳ እኔ ስልክ እያወራሁ ነበር፣ አንሺ አለኝ። ሁለተኛ መጠጥ አልጠጣም አለኝ። ለምን ስለው አይ በጣም ነገረኝ ነገር። ከዛ በኋላ በዓል ምናምን ራሱ አየሁትኝ። ምንም ነገር አይጠጣም። ሙከራ እራሱ አረቁ ተጸየፈ በጣም አላመንኩም። ዛሬ አመስግኘ ነገ እንዳላዝን ብዬ በቃ ብዙ እንትን አልኩኝ። በጣም አመሰገንኩ እግዚአብሔርን በዚህ በጣም ተደስተናል። ሶስተኛው ነገር ደግሞ በቃ መስጠት አይወድም ነበረ እጁን እና ያ ሁሉም ባሎች ባይሆኑም ብዙ ባሎች ባይ ዘ ወይ ከወንዶች ይልቅ ሴቶች ሰጭ ናቸው። ሉቃስ ወንጌል በምን አወኬን? ሉቃስ ወንጌል ምዕራፍ ስምንት ላይ ኢየሱስን በገንዘባቸው ያገለግሉት የነበሩት ሴቶች ናቸው። ወንዶች በገንዘብ አንጻር ያለን አቋም ለፍቼን ያመጣሁት የሚል ነው። ምክንያቱም ዘዳግም ምዕራፍ ስምንት ላይ ያለውን ቃል አላነብም እንድትለፋ ጉልበት የሰጠህ እግዚአብሔር እንደሆነ አላወቅም። ስለዚህ ያው እንደዚህ ነን ወንዶች። ያው ሁሉም አይደሉም፣ ሌላ ደግሞ በእግዚአብሔር ቃል የተለወጡ ሰዎች አሉ። ግን ቴንደንሲው ብዙ ጊዜ የወንድ ልክ ለቤቱ እንደ ማሰብ ገንዘብ መቆጠብ አለብን፣ ልጆች እየደረሱ ነው፣ ብዙ የሚያስፈልገን ነገር አለብን በሚል ሴቶችን ማኔጅ ማድረግ ይፈልጋሉ። ግን ብዙ ጊዜ በመስጠት ውስጥ የምታገኘው ለምሳሌ ያጠራቀምከውን ገንዘብ ብታሳክምበት ምን ይጠቅማል? ለሆስፒታል ብታወለው፣ አንድ ሚሊዮን ብር አጠራቅመሃል። ልጅህ የታመመው ሕመም አንድ ሚሊዮኑን በላው። ዋት ዘ ዋት ዘ ዩዝ? ቀድመህ በእግዚአብሔር ነገር ላይ አርገኸው ቢሆን ኖሮ ዲቫይን ፕሮቴክሽን ቤቱን ይጠብቀው ነው። ገንዘብ የማይሰጥህን በረከት ያመጣ ነው። እና ወንዶች ጋር ያለ ችግር ነው ያው። እንለወጥ ወንድሞች፣ ይሄ አመት ደግሞ የለውጥ አመት አምቼጂ አሽ። ከዛ በቃ አይሰጥም፣ ኪስ ውስጥ እንደውም ያለችውን ቼክ አርጎ ምናም ነው የሚያወጣው። እና ከተጋባን ጀምሮ እኔ ደግሞ እንዲባረክ እፈልጋለሁ። በረከት ደግሞ ያለው በዚህ እንደሆነ እኔ ከልጅነቴም ይገባኛል እና። የሆነ ስሜት ነበረኝ፣ አላቅም እንዴት እንደመጣ አላቅም። እና እኔ ሦስት መቶ ብር እራሱ ደመወዝተኛ ሆኜ ነበር መስጠትን ውስጤን ያሳየሁት። እና አውቀዋለሁ መባረኩን እኔ ለወር ድረስ አይቸግረኝም ነበረ። ስለዚህ ካልሰጠክ አይሰጥም። እንደገና ደግሞ እግዚአብሔርን ማለት ያንተ ነገር ሄዶ ምንም፣ ይሄን በጣም እታገላለሁ፣ በጣም ነበር የምናገረው የነበረው። እንዲያውም በቃ ያንተ የእግዚአብሔርን ቤት ብር ስለምትበላ ነው የማትባረከው ለውላ ነበረ። እና በጣም ደግሞ ብዙ ነገራችንንም እዚህ ሳንመጣ ራሱ ቸርች፣ ማለት ነው ብዙ ነገራችን አተናል፣ ቁም ብልና ስለማንሰጥ ይሆናል እኮ ይሄ ነገር ፌል እያደረገብን ያለው። ብዙ ኪሳራዎች አይተናል፣ ብዙ ነገራችን ንብረት እስከመሸጥ ደርሰናል። እናደርግላለሁ ከዛ፣ አንዳንድ የሰለቸኝና ራስሽ ለምናሰጪ ምናም ይለኛል። ያ ይሰለቸኝና የእሱን የሱን ገንዘብ እኔ ወስጄ ይሰጣሉ። ከዛ አንድ ጊዜ ቁጭ ብይ ምን አለኝ፣ እኔ አልባርከውም እሱን አለኝ፣ አንቺንም አልባረከሽም የእሱ እሱ ገንዘብ ነው ወስደሽ ነው እየሰጠሽኛ አለኝ አለኝ መንፈሴ ማለት ነው። ከዛ አንድ ቀን ቁጭ አደረኩና እኔ ወስጄ መስጠቴ አንተን ገንዘብ በረከት አያሰጥም ማለት ከሰጠው በኋላ ውድ ይህን ከሳንቲም ስእጅ ለቸርች ሰጠው ምናምን ስለው እንኳን ሰጠሽ ይለኛል። ታዲያ እንዲህ ከሆነ ሀሳብህ ለምን አንተ አትሰጠውም? አንተን እኮ መባረክ ያለ ብለዋል። እሱ በጣም ይቸገር ነበር። በጣም ከመቸገር አልፎ አጠገባችን ያለውን ሰው አጠገባችን ያለውን ነገር አታይም እንዴ? የሌለን ነገር አይታይሽም ወይ ይለኛል። የሌለን ነገር የሚሞለው እሱን ስንሰጥ ነው እለው ነበር። እና በዚህ ሁኔታ ውስጥ እያለን እዚህ ቸርች መጥተን በቃ ስትነግርልኝ ስትነግርልኝ በጣም አንቺ ቁጭ ብለሽ እሰይ ትያለሽ፣ እሰይ ላለው ከዛ እንደዚህ ይነካኛል። ከየት መጣች ና? ይላል ና። በቃ በጣም ትግል ማለት እስከመጣላት ድረስ እንደርስ ነበር በዚህ ጉዳይ አብ ደረጃ ድረስ ማለት ነው። አንቺ ሌላ ሰው ስረዳም ይለኛል። ሌላ ሰው ለመርዳት መጀመሪያ በቃ ይሄን ነው መቅደም ያለበት ብሎ ያምናል። አልከለከለም ሌላውን እና በዚህ መንገድ ሆነ። እዚህ መጣን። በጣም የሚገርም አይነት እንዲያውም እስኪገርመኝ ድረስ መስጠት ጀመረ። አሁን ሄደ አንድ ቀን ነው ከዚህ በኋላ በቃ አስራት አለ። አሁን በቃ ያለ እረፍት ነው አስራቱን የሚያወጣው በትክክል እኔ ራሱ አላስታውስም ራሱ አስታውሶ አስራቱን ያረጋል ምናምን እግዚአብሔር ይመስገን እንደገና ደግሞ ተባርኳልም በመስጠቱ እራሱ በረከትም አግኝቷል እጆቹ ላይ እኔ ገንዘብ ዛሬ ገንዘብ ይዞ ነጋ ላይም ነበረ አሁን ኪኪሱ ገንዘብ አይጠፋም ዝም ብሎ ነው የሚያወጣው እራሱ እና እግዚአብሔር ይመስገን እግዚአብሔርን አመስግኑ እና አንድ ነገር መናገር እንፈልገው ደግሞ እዚህ ጋር ስትጸልይልኝ በጣም ከባድ የወገብ ህመም ነበረብኝ። በጣም ከባድ ማለት ነው እና ዛሬ ስንድንድን ስለሚረሳ ነው፣ ነገሮች ሲስተካከሉ ይረሳል። በጣም ከባድ ነበር። ቴራፒ ታዞልኝ ልጄን ልወልድ ስል እርጉስ ሆን ነው ቴራፒው የቆመው እና በጣም ብዙ ገንዘብ አስከፍሉኝ ምናምን ብዙ ነገር ሕክምናው እንዴ ትንሽ ሰዓት እዚህ ጋር መቀመጥ አልችልም ነበር የነበረው እና ከሱም ነበር የተፈወስኩት፣ እና እግዚአብሔር ይመስገን። እስቲ ልጁን ስጣትና አትሊስት እኒህ። እስቲ ሃሌሉያ፣ የተለወጠ ሰው ቢሆንም እንዴት ነህ? ሰላም። አሜን። እንኳን ደስ ያለው። መጀመሪያ ያለችው እውነት ነው። አልገለጸችውም ፓስተር፣ እሷ ነው ለባሉለባለው አዳልታ ሰብሰብ አድርገዋለች። እሺ በትንሹ አንተ ግለጸው እስኪ። እኔ አብነት ነጋሽ እባላለሁ። በጣም በዚህ ቤተ ክርስቲያን በሚደረግ ነገር ተባርኬ ያለሁኝ መስጠት በጣም ከባድ ነው። አሁን ማየት ሳናቸው ሰዎች መመረጫ ቦታ ለቻል ሳንቲም ብሩ ላይ እኔ አኔ ከነሱ ጋር ብወዳደር የተሻልኩ ነኝ እና እሺ፣ ደግሞ መስጠት ሲባል ለእግዚአብሔር ቤት ነው የሚታገለኝ። ምክንያቶች ይደረደራሉ ምናምን። እሷ በጣም ታግላለች በጣም እና እዚህ ስመጣ ተሸራርፍ ያለው ግን ይሄ ድንጋይ ሲፈለጥ አይታችሁ እኮ አንዳንድ ድንጋይ ማይፈለጥ አለ፣ ይሸራረፍ ይሸራረፍ እና ድውሉል ሆኖ ያስቸግራል። ለካ ይሄ ድንጋዩ ይፈልግ የነበረው የአንተን አይነት የሚያስተምር ሰው ነው እና ገና ስገባ እዛ አካባቢ ቁጭ ብዬ ነበር አገኘው ቸርች፣ አገኘው ልቤ አረፈና። ምክንያቱም እንትን ነው እኛ ገና አማኝ ነን፣ አዲስ ነን፣ ብዙ ወሬዎች አሉና በመስጠት በኩል እንደዛ ሆነ። በኋላ ላይ ገባሁ ቢሮ፣ ደሞዜንም አላውቀውም እና ስገባ፣ ያው ለምስክርነት እንዲመች ነው ደሞዝ 272 ይላል አልኩና ቋይቋይቋይ ሲደምር አልኩት፣ ቤት ሌላ ልጅ አለ፣ ሲደምር ገቢያችን ለእኛ ፕሮፊት የሚያስገኝ 272 አካባቢ ነው በወር

ከዛሽ ቀን ጀምሮ አስራት ከዋናው ላይ ሰጥቻ ከዋናው ማለት ገቢው የተለያየ ስለሆነ ሀያ ሰባት የመጀመሪያውን ሰጠው እንጂ ከዛ በኋላ የምሰጠው አስራት ሁሉ ከፍ ያለ ነው እየሆነ ያለ እና ልቤ ለመስጠት ይቸኩል ነበር። ከዛ ራሴን በምፈተው መጽሐፍ አስመረቅን። በቀደም ስናስመረቅ እዛ ቁጭ ብያለሁኝ፣ አምስት መጽሐፍ መቶ ሺህ ብር ይላል። እሷ አይሰጥም ነው ሀሳቧ። እንደው የእሷ ሀሳብ አይሰጥም ነው። እኔ ልቤ በጣም ሞቷል። ኤሜን ዘ ወርድ ኢዝ ወርኪንግ። የእግዚአብሔር ቃል ሕያው ነው። አሜን። ሞቷል። እንደውም ከፍ ያለ ገንዘብ ለም አልተጠራም። አውቃለሁ እኮ አንድ ነገሮችና እያልኩኝ እሷን አልጠየኳትም። እሷ ግን ምሳውን አምሳውን ትለኛለች አምሳ ሽውን ማለት እና ነውና፣ ልቤ እኔ ለመቶ ነው የሞተው። ወጣው እና መቶ ሲጠራ እዛ ጋር ቆምኩኝ ወጣሁ። ምን ሆነ መሰላችሁ? መቶውን የምንሰጠው እኛ የዛን ሳምንት አንድ የሆነ መከፈል ያለበት ገንዘብ አለ ከጉድለት ላይ ነው፣ ግን በሌላ መንገድ ሌላ ስራ ተሰርቷል እና መቶ ምናምን ሺህ ብር አካውንት ላይ ገብቷል እና አስገባሁኝ። አስራቱን ምንድነው የመጽሐፉን ክፍያ ምንድን ነው ለማለት ነው፣ በመስጠታችን ውስጥ ያለው መባረክ ብዙ ነው። ረጅም ምስክርነት ጊዜ እንዳልወስድ ነው። መጠጥ ከባድ ነው እና መጀመሪያ ጌታ እንደተቀበልኩ ሰሞን ስራ የምሰራው በነገራችን ላይ የድለላ ስራ ነው። በዚሁ ላስተዋውቅና፣ እና በስራዬ ውስጥ ቤተ ክርስቲያን አሁን የቦታችን ምናምን ሲወራ እሰማለሁ ውስጤ በጣም ፈቃደኛ ነው ለማገልገል ቦታ በማቅረብ ያለ ኮሚሽን ማለት ነው እና መጠጥ እንዳቆምኩኝ ጌታ እንደተቀበል ሰሞን ነው። ሰንበር ምላስ በልታችሁ ታውቁ እንደሆን ሰንበርና ምላስ የሚባለው ነገር እንደበላሁኝ እውነት ሰንበርና ምላስ በልተ ድራፍት አቆም ካለችኝ አልጠጣውም። ግን በመሀል በመሀል እንዳለችው ትምህርቶችም አሉ፣ አንዳንድ እንትን የሚሉ በኋላ የተውኩት ምሳሌ ሀያ ሶስት ታስተምር ዋይታ ለማን ነው? በግልጽ ክርስቲያን መጠጥ አይጠጣ የሚል ጽሑፍ እንኳን ቢኖር ይሄ ጥቅስ በጣም በተሻለ መንገድ ካይጠጡ በላይ ገልጸዋል እና ተውኩኝ። ምንም ነገር እንደውም በቃ መጠጥ በጣም እንዴት ሆኖ እላለሁ። እናሳስበው የነበርኩበት ሕይወት ከባድ ነበር። ብዙ ትግሎች ነበሩ። የሆነ ሆኖ ግን አሁን ተባርከናል። ከዚህ በላይ እንባረካለን። አሁን ፕሮጀክቶች የራሳቸው አንድ ፕሮጀክት አለኝ 1500 ሺ ነው የሚለው ፕሮጀክቱ ራሱ በየወሩ 500 ሺ ብር ለቸርቼ ለሚያስተምረኝ ለመለቃም የፕሮጀክት ሀሳቤ እንኳን ከአስራት የሚጀምረው መቶ ሺህ ከሆነ ፕሮፊቴ ፕሮጀክት 10014 ነው የሚባለው የኔ ፕሮጀክት አሁን፣ 500 ሺህ በቅርቡ ዳዲን አስመርቀዋል፣ ይመርቃል እና በየወሩ 500 ሺህ ለቸርች እሰጣለሁ ሲል ሴጣን ደግሞ 500 ሺህ በወር ይለኛል። እኔ ደግሞ ፕሮጀክታችን ሀሳቡ በ29ኛው ቀን 500 ሺህ፣ በ28 5 እያለ በየቀኑ አምስት መቶ የምንሰጥበት ሁኔታ ይፈጠራል። በጣም ግን እምትከነከረኝ አንድ የመጨረሻ ናት ብር እዚህ ስንመጣ መባ ላይ ሁለት መቶ ወር ምናለች የፈተልኩ ማወጣት ነገር አለች። እና ይሄ አልኩኝ፣ አንድ ቀን አንድ ቀን አንተ ተናግረው ይሆን አላቅም፣ ብቻ እኔ ከአንድ ሽርበታች ሰጥቼ አላቅም ያልክ መሰለኝ፣ አላቅም፣ ብቻ ዛ ጋ ቁጭ ብያለሁ። አሁን ሴጣን ሁለት መቶ ወር እየፈተልኩ ነው ማወጣ። ከዚህ በኋላ አልኩት፣ ከአንድ ሽርበታች መባ ላይ አልሰጥም። ይሄ እንትን እንዲሆናቸው ነው። አሁን ፈተናው የለም። አሁን እለዋለሁ እኔ ሴጣንን፣ እስኪ ሁለት ሺህ ብር ስጥ በለኝ እለዋለሁ። እስኪ ሁለት ሺህ ብር እየፈተንኩት ነው። እና በእውነት አላቅማማም። ለምን ቅሬታ ሳይኖረኝ ነው እየሰጠው ያለው። አሁን ሁለት ሺህ ብር መስጠት ካለብኝ እሰጣለሁ በለኝ እያልኩት ነው። እና እንዲህ ላይ እፈልጋለሁ። ፓስተር በጣም አመሰግናለሁ። ቴንክ ዩ አር ሶ ብለስድ። አሜን። ኮንግራጁሌሽን፣ እንኳን ደስ ያላችሁ ይሄንን ላደረገው ለናዝሬቱ ለኢየሱስ ይሁን። በዚሁ በረከት ባረኳችሁ። ንሰስነ ልወልድ አንድ ቀን ሲቀረው ያ ስሜት ተመልሶ መጣ። በቀደና ስሜት አልተሰማኝም፣ አልኳት። ደወልኩለት ነው ወዲያውኑ ባለቤት ጋር እንደዚህ እንደዚህ እኮ ብሎኛል። ምን ሁኜ ነው ልጅን በፈቃደኝነት ሆስፒታል ውስጥ የሰጠሁት አልኩት። ማሚ እንደ ፓስተር ዳዲ መሆን እችላለሁ አለኝ። በጌታም ሆኖ አንዳንዴ በቃ እንደውም አንዳንዴ ጠብ ይፈልግና ከኔ ጋር ተጣልቶ ይጠጣል። ዋይታ ለማን ነው? እንትን ለማን ለቅሶ ለማን ትላለህ? አመሰግናለ